እናንተ ምንም በማታውቁት ምክንያት ሰው ተቀይሮባችሁ ያውቃል? መልስ የሌለው ጥያቄ ሆነባችሁ አይደል? አያችሁ፣ አንዳንድ ሰዎች ሕይወታችን ላይ መልስ የሌለው ጥያቄ ፈጥረውብን ይሄዳሉ። እነሱ የራሳቸውን ሕይወት ሲኖሩ፣ እኛ ምን አጥፍቼ ይሆን እያልን ከራሳችን ጋር እየተጣላን እንኖራለን። የውላችሁ? ሰው ምንም ያክል ቢገፋችሁ ምንም ያክል ቢጠላችሁ፣ ቢበድላችሁና ቢተዋችሁ እንደ ገፋችሁ አትግፉ፣ እንደ ጠሏችሁ አትጥሉ፣ እንደ በድላችሁም አትበድሉ፣ እንደ ተዋችሁ ግን እናንተም ተውት አድርጉ። መተው ከቻልን መኖር ቀላል። አመሰግናለሁ። የበለጠ መጸጸቴንና በዚህም ነገር አንተን ጨምሮ የተበደሉ ሰዎችን በአካል ቀርቤ ኃላፊነቱን ከመውሰዴ በተጨማሪ ዋና ጥፋተኛ እኔ መሆኔን በአጠቃላይ በአካል ቀርቤ ማስረዳት እፈልጋለሁ። ምክንያቱም እጅግ የተከበሩ ወንድሞቼን አሳዝኛለሁ፣ ያንተንም ሚዲያ አሳዝኛለሁ። እዚህ ጋር ባለአደራውም መልእክተኛውም ምንም አይነት ነገር አያውቁም። ፈጣሪ ምስክሬ ነው። እኔ ነኝ ዋና ጥፋተኛው። ነገሩ እንደዚህ ነው። ሰውየው በሚረዳ ሰዓት እኔ ቲክታክ እያየሁ ነበር። ከዛ በመጨረሻ ከዛ በመጨረሻ ላይ ሰውየው ስልኩን ሲናገር እኔ በስልኬ ጽፌ ነው እንጂ ለሰውየው ማንም ስልክ ጽፎ የሰጠው ሰው የለም። ይህ ሐሰት ነው። ሌላው ግን ሰውየው የተናገረው ለማለት ነው። የተናገሰው ነው የሚለው የተናገረው ነገር ሁሉም ልክ ነው። እሳቸው የተና እኔም ከሰውየው የባሰ ችግር ውስጥ ነበርኩ። አሁንም ችግር ውስጥ ነኝ። እናም የተከበሩ ወንድሞቼን አሳዝኛለሁ፣ ያንተን ሚዲያ አሳዝኛለሁ። እዚህ ጋር ባላደራውም መልእክተኛውም ምንም አይነት ነገር አያውቁም፣ ፈጣሪ ምስክሬ ነው። በእኔ ስህተት መሰቀልም ካለብኝ እኔው ራሴ እንጂ መልካም ሰዎች በእኔ ስራ ማፈር የለባቸውም። በመጨረሻም ከሁሉም ጋ መነጋገር ይቅር በሉኝ መነጋገርና ይቅርበሉኝ ለማለት ህዝቡንም ጭምር ዝግጁ ነኝ። አመሰግናለሁ። ቢያንስ ቀለል ይለኛል። ሰላም ወንድሜ እንዴት ነ ያው የተፈጠረውን ነገር እንዳየነው እጅግ ግራ የተጋባችሁበት ሰው ያለ ኃጢአቱ፣ አንገቱን የደፋበት በአጠቃላይ እጅግ አሳዛኝ ድርጊት ነው። ሁለት ቀን በተከታታይ ስከታተለው ነበር። እናም ከተበዳዮቹ በአጠቃላይ የመጸጸት መልእክት ነው የላኩት ይላል ይሄ የተናጠው በዛ ቦታሳቸው አሁን እኔ ይሄን ግለሰብ ደውዬ ማውራት አይጠበቅብኝም ለምሮም አይጠበቅብኝ ይሄ ግለሰብ ወንጀል ነው የሰራው ግልጽ የሆነ ወንጀል ነው የሰራው እኚህ ሰውዬ አጭበርብሯል በእናንተ ስም እኚህ ሰውዬ አጭበርብሯል እኛም ስም ጠፍቷል ይህም ሰውዬ አጭበርብሯል ማጭበርበሩን ደግሞ አምኗል ይሄንን ማድረግ የሚችለው ማን ነው የህግ አካል ሽን በዛው ይሄ ቴክስት አሁንም መጥፎ ነው፣ በጣም መጥፎ ቴክስት ነው ለእኛ ሰው። እንዴት በሌላ ሳይድ እንዳላያችሁት አላውቅም። እኔ እንደዚህ አልመሰለኝም። ለመሰለ እኛ የላክ ነው ነው የሚመስለው ይሄ ቴክስት፣ እኛ ልከን የሆነ ሰው አለ ብለን እንድናስብ ሰው እንዲያስብ ያስደርጋል። ገባኝ ግን ገባኝ። አሁን እኮ ሰው እቺ ስልክ እኔ እንዳለች ነው ሰው እየታሰበ ያለው መጀመሪያ፣ አይደል ያ ነበር አንድምታው። ስለዚህ አሁን እኔ ይሄ ነገር እንትን እንዳይል ብዬ የላኩት አይነት ቴክስት ነው የሚመስለው ገባክ ከዚህ ነገር ነፃ እንደመሆን እመንኝ የዚህን ያህል ርቀት ነው ሰው የሚሄደው የሚያስበው ገባክ ያን ያህል ስለዚህ አሁን ለእኔ መረጃ ሊሆን የሚችለኝ ወይም ደግሞ ለሰው ግልጽ ሊያደርግልኝ የሚችለው የፖሊስ አካላት አውቃለሁ ብዙ መረጃ አውጥተው ለህግ እንደሚያቀርበው ስለዚህ ከነሱ ጋር ቀርበን ከነተስፍሽ ቅልቦች ጋር እያወራው ስለሆነ ቀርበን ይሄ ልጅ መጥቶ ሚዲያ ላይ ሚያማነው ታስሮ እሱ ነው እስካልተባለ ድረስ እኔም አላቁም በጭራሽ። ማለት ይሄ ማረጋግጫ ሊሆን ይችላል። እንትን